ይሰጥና ይሰራል ባለፈውም እንደዚህ ቼክ እናድርገው ብለው የሆነ መድሀኒት ሰጡትና በጣም ኦቨር ሆኖ ከዛ እዛው መድሀኒት ሰጡትና በኢመርጀንሲ ላይ አስገብተው ከዛ ተስተካከለ ላይክ አሁን የእሱ ህክምና ኢመርጀንሲ ስላልሆነ ያን ያህል እንደዚህ በመድሀኒት ትሬት አድርገው ምናምን እንትን አይሉትም በራሱ እንዲቀንስ ምናምን እንትን የሚሉት እና እሱ ደግሞ ያው ጫው ምናምን ስለሚበላ ስቲል ቡና ምናምን ስለሚጠጣ እሱን አቁም አሉት እና አሁን እዛ ሆስፒታል ከሆነ ቡና ምናምን ስለማይጠጣ በደንብ የሚስተካከል ተስፋ አድርጋለሁ። ብስሚላ

እኔ ራሱ እኔ በጣም ኢክራም ነፍቀኛ ነች ወይ ኬኬ? የላችሁም፣ እኮ ጠያ ጠይቁ ። አሁን ደህና ጠይቁ። ኢሳም ሲያማው የት ነበርሽ? እኔ እንጃ፣ እኔ የት ነበርኩኝ። የመቼው ሲያማው? ከአመት አራት ወር በፊት ሲያማው ነው። ያኔ ሲያማው የምኖረውን ነው የፈለግሽው። አልጠፋም፣ ቪዲዮ እየሰራ ነው። አሁን ለምንድነው የሚጠይቁኝ እኮ አይገባኝም ቪዲዮ እየሰራ ነው። አካውንቱ ላይ ገብታችሁ ቼክ አድርጉ። ጠፋቶኛል ያልጠፋው ሰው እኔ ምን ልበላችሁ። አንዳንዴ እኮ መጠቁት ጥያቄ እኮ ለእናንተ ራሱ ገብታችሁ አይመስለኝም። የምጠቁት አሁን የመጨረሻውን ቪዲዮ እየገባችሁ እዩ። ድሮም ሴት አትታመንም። ወንድ ጋር መሄድ ትችላለኝ ንድ ጥቁር ነገር የለም እ ዝም ብላችሁ ታደርጋላችሁ። ሰ ከዛ እኔ ኢግኖር እንደማደርጋችሁ ነገር እንዲሰማኝ ታደርጉኛላችሁ። እኔ ሰው ኢግኖር ማድረግ አልወድም፣ ይደብረኛል። ሰው ኢግኖር ማድረግ ኢግኖር ያደርገኝ ብቻ ነው ኢግኖር ማድረግ ነው ሰውዬው ግን በጣም ኩራተኛ። እኔ ኩራተኛ አይደለም፣ ወለ አልኮራም። እኔ ዝምተኛ ነኝ እንጂ አልኩራም። ዝምተኛ ነኝ፣ ዝምተኛ ነኝ። ኦብቪስሊ ዝምተኛ ነኝ። ሳወራ ግን አወራለሁ በጣም ከምትል ልገዛልሽ ነው ፌቨሬት ካልሽ ምንድ ነው የምትለኝ? ይሻልኛል። ከሆነ እኔ የማይመለከት ጥያቄ ጠይቃችሁ ከዛ እኔ እናንተን ግሩር እንደናኳችሁ እንዲሰማችሁ አልፈልግም። ስለማልወድ ነው እኔ ሰው መናቅ ስለማልወድ ነው ሰውን እኔ አሁን ሰው የናቀኝ ሲመስለኝ እና ኢግኖር ያደርገኝ ሲመስለኝ እንደሳይለኛ ግን እኔ ደግሞ ኢግኖሪ አላደረኳቸውም። ምክንያቱም ማንም ሰው መናቅ የለበትም። ደህና ነን እንጂ ደንቆሮ አይደለንም። ገደል ግባው የሚቀርብ ገደል ካለ የሚቀርብ ገደል ግባ ካልሆነኝ የሚያስፈር ገደል አለ። መጠግባ አያገባኝም። መኪና ሲገዛልሽ እስኪ፣ መኪና ሲገዛልሽ ተመልሽ ነበረ። ስለምታመመ ነው አሁን መናገር ያልፈለግሽው። መኪና ሲገዛልሽ ተመልሽ ነበረ። መኪና እየገዛልኝ መች ነው ዛሬ አመት የታመመው መቼ ነው? ከአመት ከአምስት ወር በፊት ታሪኩ እንዲት ተገልብጦባቸዋል። ለዛ መኪና ደግሞ አልገዛልኝም፣ የራሴ መኪና ነው። ይህን ከሆነ ማወቅ የፈለጋችሁት ሲ እሱን ከሆነ ማወቅ የፈለጋችሁት የሰው መኪና የሰው መኪና የምትሉት እኔ የምሰራው ሱሰኛ ነኝ። እኔ እቀምበታለሁ፣ እጨስበታለሁ። የምሰራው ሁኔታ ማረጉ ለራሴ መኪና ካልገዛልኝ ቀንድ ላይ ተፈጥሮ እንደዚህ ነው። አልገዛልኝም መኪና መስላችሁ ነው። እኔ ብሩን ሰጥቼው እሱ ገዛልኝ። እኔ መኪናው ቀስ ስለሌለኝ ያ ነው ማቆም እኔ መሰለኝ። እኔ እኮ ችግር የለብኝ መሰለኝ። እንደዚህ ደስ አይለኝም። ስለ ፐርሰናል ላይፍ ወጥቼ እንደዚህ እንደዚህ ምናምን ብሎ ማውራት አልወደም። እንደዛ ነው የማላወራው

ምፈልገው ነገር እሱን ብቻ ነው። እኔ ማንንም ገንዘብ አልበላሁም፣ ማንንም አልከዳሁም። ማንም ሲጠመም ደግሞ ኢግኖር አላደረኩም። እኔ እንደዚ አይነት ሰው አይደለሁም። እንደዚያ አይነት ፐርሶናሊቲ የለኝም። እንኳንም አውቀውና ብሬ በልቼ የጠጣው ሰው ቀቶ አይደለም። ማንም ሰው ጠመምኩ ቢለኝ ሄጂ መጠየቅ አይነት ሰው ነኝ። ሰው ሳምባዲ ተነስቶ ማንም ሲያስተምኝ አላስተመመችኝ ምናም ካለ አስወዳይ አያገባኝም።

እዚህ በኋላ እንዳጨቅጭብኝ በኢንቦክስም ብዙ አይነት ቴክስት ስለደረሰኝ ና ስሜት አላጣብኝ አሁ ለማንኛውም መጨረሻ ላይ ፖስት ያደረኩትን ቪዲዮ ገብታችሁ ነው።